ሰላም ዩቲዩብ እንዴት ናችሁ? ዛሬ ባበደ ቪዲዮ ተከስተናል፣ እኔ እና ዋውዬ። እንግዲህ በዛኛው ቪዲዮ አይታችኋል፣ የቤቱን እቃ ሰባብሮ እንዴት ዋዋን ፕራንክ እንዳደረጋት እንዴት እንዳስደነገጣት አይታችኋል። ስለዚህ ዛሬ እኛም ባበደ ቪዲዮ ፕራንክ ልናረገው ልንበቀለው መተናል፣ አደል? በደንብ ተዘጋጅተናል እንግዲህ ዛሬ በነገራችን ላይ አኩቻ ዛሬ ልደቱ ነው። ጓደኞቹ ጋር ሲዳወል ሰምቸዋለሁ ወጥተው ሊዝናኑ ማለት ነው። ስለዚህ ልክ ለብሶ እንደጨረሰ እና በላሽበታለን እናናድደዋለን እና በሳጫዋለን እንግዲህ ምን እንደሚለን አብረን እናያለን ማለት ነው። እኛ በደንብ እንግዲህ በከባዱ ተዘጋጅተንለት ነው የመጣነው። ኬክም አዘጋጅተናል እንደምታዩት፣ ቆንጆ ስጦታም አዘጋጅተንለታል። አብረን የምናየው ይሆናል። ፆታውን ሙሉ ቪዲዮ እስከሚያልቅ ድረስ አብራችሁን ኑ፣ ተከታተሉን። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ

አሜን። እናት እንደምታከብር እግዚአብሔር አንተን በጸጋው ሁሉ ያክብር። አሜን። የተናገርከው ይጣጥ። አሜን። የሰራው የደረስክበት ሁሉ ይለምልም። ተባረክ። ደስ ብሎኛል። የተለየ ደስታ ነው የተሰማኝ እና እንደ እናት ልዩ ደስታ ተሰምቶኛል። የደረስ ቀንህን በዚህ መልኩ ስናከብር በጣም ነው ደስ ያለኝ።

እዋውዬ ቋይር ላጠልበልና ፕሮግራሙን እንትን ብዬ ስመለስ አይሻልም? የእናንተ ስጦታ አይ ከባድ ስጦታ ነው ከኔ በላይ ይሄ ቀን ለእኔ ነው የሚያስደስተኝና የኔ ስጦታ ተቀብለ ወደ ጓደኞች ትሄዳለን ው አልከለክለም። ያው ይሄ ለእኔ ከባድ ቀን ነበረ። ወቅቱ ቀኑ የሆሳዕና ዕለት ነበረ። በጣም የሚገርም ከባድ ከኔ እድሜ ጋር ከነበረኝ እድሜ ጋር ተይዞ ከምጡ ጽናት ጋር ተይዞ የነበረው ነገር በጣም ከባድ ነበረና በሞት እና በሕይወት መካከል ያለፍኩት አንተን ስወልድ ብዙ ነገሮችን አስተናግጄ የነበረ በጣም ከባድ ነው ዳብቻ። በጣም ለመግለጽ ያስቸግራል። ያው ይህንን የሚያውቁት የወለዱ ሰዎች ናቸው ሊረዱ ይችላሉ ብዬ አስባለሁ። እና ለእኔ ከባድ ፈተናዎች ያሳለች ክቦቹ ግን እንኳን ተወገጥ ዋውዬ ናት። የኔ ንግስት የኔና ወድሻለሁ። ዋው ያው በደህና ጊዜ እኛም መውለድሽ ይኸው ድርስ ብለን ይሁን ከጎንሽ አለን እያልን ጓደኞችሽ ሆነን ልጆችሽ ሆነን እ ደርሰናል እኮ ደስ የሚያሰኘው እሱ ነው። እና ደግሞ እናትነት ደግሞ ረቂቅና ጥልቅ ነው። ተነግሮ ተገልጹ ማያልቅ ማይነገር ፍቅሩ ሊተርኩት የሚችሉ አይደለምና የምትሰጪን ፍቅር ያሳደግሽን በስነ ስርዓት ነው። ተንከባለሽ ምንም ሳይጎልብን እንደ እናትም እንዳባትም ሆነሽና እንደ እናትም እንዳባትም ሆነሽ ነው ያሳደግሽንና አመሰግንሻለሁ። እሺ እናቴ ወድሻለሁ። ጀግና ነሽ የሴት ጀግና ጀግና እናት ነሽ። ወድሻለሁ። እድሜ ጤና ደግሞ ይስጥሽ። እድሜ ጤና ይስጥሽ። ከዚህ በኋላ ያለው ነገር ለኛ ትልቅ ነው። ልጆች ሽን እንደዚህ ማየት ይችላል። ራሱ ደግሞ ዋው፣ ማየቱ ብቻ በቂ እኮ ነው ራሱ። እግዚአብሔር ይመስገን። ደግሞ እግዚአብሔር መረርቱን ጥሩ ላይ ነው ያለ ነው። እግዚአብሔር የተመሰገነ ውድ ዳረገሻለው ማልቀስ አያስፈልግም ነው። ዋው ዛሬ የደስታ ቀን ነው፣ የደስታ ቀን ነው ነው። አይለቀስም። ልጅ ማለት ምን እንደሆነ በጣም ተረድቼ ያለው ለኔ፣ እኩዬ ልጆችን አድርሼ እግዚአብሔር ይናደርሽ። ዛሬ እህቶቼ ወንድሞቼ ይሆናችሁ ነው ያገኘኋችሁና በጣም ደስተኛ ነኝ። ግን ያው አንዳንድ ጊዜ ያለፈውን ነገር ወደ ኋላ ተመለሰ ስታስበው ከባድ ነው። እዚህ ከዛ ውስጥ አሁን ያለው ነገር ዛሬ ላይ እዚህ ላይ መድረስ ቀላል ነገር አይደለም። እድሜ ጸጋ ይስጥልኝ እደጉ፣ ተባረኩ፣ አኩርታችሁኛል። እዚጋ ቆመ ያለው ዛሬ በደስታ ያጠና አልፏል እና ዛሬ ላይ ግን መደሰት ይገባሃል። ተ እንግዲህ ያው እድሜውን ቆስጥሶታል ቆይ ቆይ፣ ግን ጓጓ ነኝ። ግን አንድ ጥያቄ አለኝ። ምን ልጠይቅ ነው? አንቺ ብለህ ነው? ኧረ ሰዓት የለኝም በእናትሽ። ወይ እኔ ስጦታችን ሰተን እንሄዳለን። ቆይ ግን ጥያቄ መልሱልኝ። ማን ነው እኮ ሌታችሁ ታላቅ

ምን ድነው የምትሰጡኝ? እስቲ ቆይ፣ እስቲ ዝም ብለ ተረጋጋ። ጠብቀን። አረ፣ አፍጥኑት በእናታችሁ ሰዓት የለኝም። ምንድነው የምትሰጡኝ ስጦታ ግን? አረ፣ ሰዓት የለኝም በእናታችሁ። ቶሎ ቶሎ በሉ። አረ፣ ሰዓት የለም። ፋሚሊ፣ ዝግጁ ነን። አረ፣ ሰዓት የለኝም

ይሰበራል እኮ አሁን ስታጠብ ገና ልብስ ስቀይር ምናምን፣ እንደት ነው ሰዓቱ? እዛ ህዝብ እኮ ተሰብስቦ ነው የሚጠብቀኝ

ጀበና ቢሰበርስ ጀበና አልገዘውልሽ? አልሰጠውሽ ስጦታ አልሰጠውሽ? አዲስ አምጥቼ እኮ

እለብ እንደዚህ እሷ እኔን አበላሽታኝ። እንደዚህ ከአበላሻቸው በኋላ እሷን እንትን እንትን አዳርግትኛለሽ ማለት ነው። ይሄ እኮ የልደቱ እንትን ነው። አንድ አንድ እዛ ፕሮግራም ህዝብ እኮ ነው የሚጠብቀኝ እኮ። ምን ሆነች ነው ነው እንትን የልደቱ አንድ አካል ነው።

በቃ ትያለሽ? እንደ ዋዋ ምኑ ነው የሚበቃው? እንደዚህ ካበለሻችሁ እንጂ ምኑ ነው የሚበቃው? እንኳን ቆሸሸ። እሱን አሳይሻለሁ፣ እንዴት እንደማደርግልሽ አሳይሻለሁ። ራሱ ወለቀ። ብርቅ ነው እንደ ቀለዳችሁ ማለት ነው። ጨረሳችሁ፣ መበቀላችሁ ነው

እና ርጠረእንደኛን በደንብታጠራችስማውጫማ ራሻሁለሻሸ ነገአንዳንድ ጊዜ አንዳንድ ቀኖችን እንደዚህ አብሮ እንደዚህ በጋራ ከቤተሰብ ጋር በእንደዚህ ነገር ማሳለፍ መልካም ነው እና

በስመ አብ በጣም ነው መሰግኖች። የምትወደውና የምትመኘው ነገር ነው እንዳለ ደግሞ እዚህ ላይ የሚያሳየው ነገር የነበረውን ያለውን፣ አሁንም የደረስክበት ደረጃዎች የሚያሳይ ታሪክ ነው። አመሰግናለሁ። አመሰግናለሁ ደግሞ በጣም የምወደው ፎቶ ነው። ማርያምን በጣም የምወደው ፎቶ እና እንደዚህ ያሰረዋለሁ ስል ሰምተኝ ነበር። ሳሪ ያምራል፣ ያምራል፣ ያምራል። ቤቴ ላይ ነው። ደጭ ማድረግ ማለት ነው። በጣም ነው የሚያምረው ደጭ

አመሰግናለሁ። ወዳችኋለሁ። ቻው ቻው ቻው በ